ኢዕቲማድ ማድረግ መመርኮዝ ማለት ነው። ልባችን እርግጠኛ ሆኖ የሚመረኮዝበት አላህ ብቻ ሲሆን ተወኩል እንለዋለን። ግልጽ ነው። የሚጠቅመኝም ጉዳትንም የሚያነሳልኝም አላህ ብቻ ነው ብሎ ልብ ሙሉ ለሙሉ እርግጠኛ ሲሆን ማለት ነው። አላህ ስብሓነሁ ወተዓላ በተከበረው ቁርአን ምን ይለናል? ወመን

ያመለጠው ወይም አላህን ያልያዘ ሰው ደግሞ ምንም ነገር አልያዘም። ዓለምን ቢይዝ ምድር ላይ ያለን ነገር በሙሉ በእጁ ቢያደርግ፣ ለዚህ ነው በአሰር ምን ተገኝተዋል። የብን አደም እጥልብኒ ተጅድኒ እንተ። የአደም ልጅ ሆይ ፈልገኝ ታገኘኛለህ፣ ይላል አላህ ሱብሃነሁ ወተዓላ። መን ወጀደኒ ወጀደ ኩል ሸይ፣ እኔን ያገኘ ሁሉን ነገር አገኘ።

እሳት ላይ በሚጣልበት ጊዜ ብሎታል። ግን አላህ ነፃ አወጣቸው ከዛ መከራ። ነቢዩላህ ኢብራሂም ምን ይላሉ? በዱንያ ላይ እንደዛች እሳት ላይ የወደቅኩባት ቦታ ያክል ተስማሚ ቦታ ኖሬ አላውቅም ይላሉ። ሱብሓነላህ። ያ ናሩ ኩኒ በርዳን ወሰላመን ዓላ ኢብራሂም ተባለቻ። ከምትስማሚ ቀዝቀዝ ያልሽ ሰላማዊ ሁኚ ተባለች።

ከጎጆዋ ስትበር እዚህ ቦታ ሄጅ ያገኛሉ አትልም። ሰበቧን ልታደርስ ብቻ ትበራለች። ሳዕ አለ ማለት ነው። ልፋት ጥረት አለ ማለት ነው በእሷ ውስጥ። ዝም ብላ ጎጆዋ ውስጥ ተወኩል አድርጋ አልተቀመጠችም። በልካነ ሆናከ ሳዕየን እንቅስቃሴ ነበር። ልፋት ድካም ነበር፣ መብረር ነበረባት። ስትበር ግን ተስፋ አድርጋ የምትወጣው አላህን ብቻ ነው። ግልጽ ነው። አላህ ስብሓን ወተዓላ ደግሞ ሁለቱም ሸርጦች ስለተሟሉ ይረዝቃታል። ሰዕይ አለ፣ ለፍታለች፣ ጥራለች። በአላህ መመካት አለ። ሁለቱ ተገኝቷል። ወተሩሑ ቢጣና ወደዋን ሞልታ ትመለሳለች። አንድ ሰው ይባላል ለንግድ ለመውጣት አንድ ትልቅ ሼክ ጋር ይሄድና፣ እንደው ዱዓ አድርጉልኝ ለንግድ ልንቀሳቀስ ነው ይላቸዋል። መርሓባ አላህ የተሳካ አድርግልህ ብለው ዱዓ አድርገው ይሸኙታል። ትንሽ ቆይቶ እንግዲህ የድሮ ንግድ ምንድን ነው፣ አንድ ወር ሁለት ወር ይወስዳል አለ። በትንሽ ቀናት ውስጥ ተመለሰ። ተመለሰና ምን ነው አልሄድክም እንዲህ አሉት። አይ እኔማ አንድ የሚገርም ነገር አየሁ አላቸው፣ እና ሀሳቤን ቀየር እኳለ በቃ መጣሁ ትቼው። ምን አየህ አሉት። አይኑ የጠፋ ክንፉ የረገፈ ያረጀ አሞራ ሌላ አሞራ መጦ ሲያበላው አየሁ አለ። ቁጭ ብሎ እሱ ሌላ አሞራ መጦ በማንቁርቱ ምግብ ጥሬ ሲያበላው ተመለከትኩ። ታዲያ አላህ እኮ ይህንን እንኳ በእንዲህ አይነት ሓል የሚረዝቅ በዚህ አይነት ሁኔታ ሲሳዩን ያለበት ቦታ ድረስ የሚያመጣ ጌታ፣ እኔ ምን አለፋኝ ብዬ አለ ትቼው ተመለስኳላችሁ። ምን አሉት ሸኽየው፣ ምነው አንተ አይኑ የጠፋው ክንፉ የረገፈው እንዲህ አይነት በሽተኛና ያረጀውን አሞራ ለመሆን ተመኘ። ያ የሚቀልበውን ለምን አልሆንክም አሉት። ገብታችሁ አለ። የትኛው ነው የተሻለው? ያ ለፍቶ ጥሮ ይህኛውን የሚመግበው አይሻልህም ወይ? ለምን ስለ ሪዝቅ ስናወራ ስለተወኩል ስናወራ ሁሌም መቼም በእኛ በሙስሊሞች ሕይወት ውስጥ በጣም እየተቸገር ነው ያለ ጫፍ የረገጡ አስተሳሰቦች ናቸው። ጽንፍ እንይዛለን። ስለ ተወኩል ስናወራ መንቀሳቀስ መልፋት ምን ያስፈልጋል፣ በአላህ ከተመካን ሁሉ ነገር ይሆናል ብለን እናስባለን። ስለ መስራት ስናወራ በስራችን ብቻ እንመካለን፣ በልፋታችን ብቻ እንመካለን፣ አላህን እንረሳለን። እስልምና የሚያስተምረን ግን እንድንለፋ፣ ስንለፋ በልፋታችን ላይ ላንመካ፣ በአላህ ላይ እንመካ ስንመካ ሱና የሆነውን መልፋት የሚባለውን ነገር ሳንስት መሆን እንዳለበት ያስተምረናል። ተግባብተናል አለ። ምንጊዜም ኢስላም ሚዛናዊ የሆነ እይታ ነው፣ በሁሉም ነገር ሚዛናዊ ነው። የሰው ልጅ ደግሞ ሚዛኑን ሲስት ነው ዱኒያውም ዲኑም የሚበላሸው። ሚዛን ከተሳተ፣ ሚዛናዊነትን ከለቀቅን ብዙ ነገር ይበላሽብናል። ኢስላም ጀግንነትን ሲያበረታታ ዝም ብሎ ደግሞ ተሀውር ይባላል ሄዶ ዝም ብሎ አደጋ ላይ መውደቅን ይከለክላል። ካልኩሌት ማድረግ ማሰብ ማስላት እንዳለብን ይነግረናል። ሐያን ትህትናን ትሁትነትን ሲያበረታታ ጭምትን ጭምትነትን ደግሞ አይፈልግም ሀሳብን መግለጽ አለመቻል ድረስ ራስን በጣም መቅበርን አይፈልግም። ግልጽ ነው። እንዲህ አይነት ሚዛናዊ የሆነ ዲን ነው በሁሉም ሀያታችን ማለት ነው። ተወኩልንም ስናይ ሳይ ያስፈልገናል፣ መልፋት መጣር ያስፈልገናል። ወፏ እንደበረረችው መብረር ይጠበቅብናል። በዛው ልክ ደግሞ በአላህ ስብሓነሁ ወተዓላ መመካት ይኖርብናል። ምክንያቱም የእኛ ልፋት የእኛ ጥንካሬ የኛ እውቀት አይደለም

እያላቸው ነው አላህ ያንተ እንዳይመስልህ አንተ መሐመድ ይህ ነስር የኔ ነስር ነው አለ አላህ ስብሓነ ወተዓላ እኔማ አንተን የነስሩ ማረጋገጫ መንገድ አድርገን የተጠቀምኩ እንጂ ነስሩ የኔ ነው እያላቸው ነው አለ ገልጽ ነው አለ ልፋት አለ ሰዕይ አለ ግን መጨረሻ ውጤት የማን ነው ያአላህ ስብሓነ ወተዓላ ነው እነዚህም በደንብ መለየት ያስፈልጋል ማለት ነው አቡ ሐቲም አራዚ ምን ይላሉ ይህንን ሀዲስ አስመልክተው

ትልቁ መንገድ ነው ተወኩል፣ አላህ አዘወጀል። እኛ ይመስለናል ብዙ ጊዜ እንደው በለፋ ነው በጣር ነው ብቻ የምናገኝ ይመስለናል። ወላሂ በጣር ነው እና በለፋ ነው ብቻ ብናስበው ዘጠኝ ልጅ አያሳድግም አንድ ሰው። በእኛ ልፋት አሳድገን ድረን ኩለን አይደል እንዴ? አላህ ያውፍቀን። ብዙ አባቶች ያላችሁ ብዬ አይደል፣ እንደዛ በእኛ ልፋት ነው እንዲያ ነገር የሆነው። እነዚህም ሁሉ ልጆች ማሳደግ ይቻላል በእኛ ጥረት በእኛ ልፋት። አላህ አዘወጀል ግን የሚከፍትልን ብዙ በር አለ ማለት ነው። ሰዒድ ብን ጁበይር ምን ይላሉ? ተወኩል የኢማን ሁሉ ሰብሳቢ ነው አሉ። እውነተኛ ተወኩል ያለው ሰው እውነተኛ ኢማን አለው አሉ።

ሰበብ ማድረስ የግድ ያስፈልጋል። አንድ ሰው የነበረውን ክርክር ካሁን በፊት አጫዎቻችሁን አላውቅም። ወጣቶች ተሰብስበው ጓደኞች ይከራከራሉ። ተወኩል ካለ አላህ ሁሉን ነገር ይሰጣል ይላሉ። አይ ለተወኩልማ መልፋት መጣር ያስፈልጋል ብሎ ደግሞ ሌላኛው ይሞግታል። አይ ምንም አያስፈልግም ብለው ሞገቱት። መጨረሻ ላይ እስኪ እነሱ ያሉትን ቴስት ላድርገዋል ልሞክርና እውነት ከሆነ እስኪ ቼክ አደርጋለሁ ብሎ አንዲት የመስጂድ ኮርነር ላይ ልክ እንደዚህ ውስጥ ገብቶ ቁጭ አላል። ሪዝቅ ቀን አላህ ያመጣዋል። አንድ ቀን አለፈው፣ ራቦ ራቦ በጣም ከዛ፣ አንድ ሀብታም ሰደቃ ሊያበላ መስጂድ ምግብ ይዞ ይመጣል። እዛ መስጂድ ያሉ መሳኪኖችን አበላ አበላና የተረፈውን ጠቅልሎ ለእነሱም አከፋፍሎ እቃውን አነሳስቶ ሄደ ያ ሰውዬ ምግቡንም ያሸታል ድምፃቸውንም ይሰማል ዝም አለ አልተናገረም ምክንያቱም አላህ ያመጣዋላ ሁለተኛ ቀን አሁንም በሚቀጥለው ቀን በጣም ረሃቡ ጨመረ። ሰውየው መጣ፣ አከፋፈለው። ይህ ሰውየ አሁንም ጸጥ ብሏል። በሦስተኛው ቀን ሶስት ቀን ሆኖታል፣ በጣም ርቦታል ሰውየው። በሦስተኛው ቀን ሰውየው ሲመጣ ሚስኪኖች በሙሉ የሉም። የት ሄደው ነው ሲል ሌላ መስጊድ ላይ ሰጠቃለና ወደዛ ሄደው ነው ይባላል። አሃ ወደዛ ከሄዱማ እንግዳው ጠቅልለን ምግቡን እዛው ይዘን እንሄድና፣ እዛው እና ብላቸው ብሎ ልክ ማንሳት ሲጀምር ሰውየው ከውስጥ ነው እንዴ ሰው አለ እንዴ የተባለና ሄደው ቼክ ሲያደርጉ ሰው ተቀምጧል። ምግብ ትፈልጋለህ? አዎ እፈልጋለሁ። አመጡለትና በቃ ከላ ከላ ሙላት ጀመረ። ሶስት ቀን ርቦታል። ልክ የተወሰነ በልቶ እንደጨረሰ ቁልቱ ለሁም ብያቸዋለሁ እኮ አለ። ምንድ ነው ብያቸ እኔ ነግራቸዋለሁ ይላል። ምን ብለህ እኔ ነግ ምንድን ነው ለማን ነው ይንን ያልከው ይሉታል። እኔ ጓደኞቼን እኮ ነግሬያቸዋለሁ። ቢያንስ ቢያንስ ሰበብ ለማድረስ ማለት እንኳ ያስፈልጋል። ሚኒመም አንድ ሰው ቢያንስ ሌል ይገባላል። ያችን ባልኖረው ይችን ምግብ አላገኛትም በራ ብሞት ነበር ማለት ነው። ጠይብ ሳዕይ ያስፈልጋል፣ ሰበብ ማድረስ ያስፈልጋል። ሁሉ ነገር ትቶ ሰበብ ሳይደረስ አይሆንም። ነቢዩ ሰለላሁ ዐለይሂ ወሰለም አሽረፈል ኸልቅ ዐለይሂ አፍደሉ ሰላት ወአዝካ ተስሊም፣ ከፍጥረታት ሁሉ የላቁ የነቢያት ቁንጮ የሆኑት ነቢዩ ሰለላሁ ዐለይሂ ወሰለም ሂጅራ ያደረጉበትን መንገድ እስኪያስቡት ወንድሞች፣ ተወኩል አድርገዋል በአላህ ላይ ግን ደግሞ የሰው ልጅ ሊያስብ የሚችለውን የመጨረሻ ፕላን ግን አድርገዋል። እቅድ አውጥተዋል። ምንድን ነው ያደረጉት? ወደ መዲና መሄዳቸውን ትተው ወደ የመን አቅጣጫ ነው የሄዱት። መጀመሪያ ወደ የመን አቅጣጫ ሄደው ዋሻ ውስጥ ገቡ። ዋሻ ውስጥ ገቡ። ተከታትለዋቸው እንዳይመጡ ኮቴያቸውን ኮቴያቸውን ፍየልና በግ እየነዳ የሚያጠፋ ሰው አዘጋጅተዋል። የፍየልና የበግ መንጋው ሲሄድበት የእሳቸውና የአቡበክር ስድቅ ረዚ ላሁ አን ኮቴ እንዲጠፋ ማለት ነው። አያችሁ ፕላኒንጋቸው፣ እቅድ እኮ ነው፣ በቃ ስትራቴጂቸው። አቅጣጫ አስቀይረዋል፣ አሻራቸውን አጥፍተዋል። ይህ ሁሉ ከሆነ በኋላ ያላቸውን እንደ ሰው ማድረግ ያለባቸውን ጥንቃቄ ጥረት ካደረጉ በኋላ ደረሱባቸው አልደረሱባቸውም? ደረሱባቸው እኮ ለው ነዘረ አሀዱና ኢላ ኒልህ ብለዋል። አቡበክር ስዲቅ ረዲየላሁ አንሁ ከነዚህ ሰዎች ውስጥ አንዱ ወደ ታች ወደ ጫማው ቢመለከት እኮ ያየናል፣ ከስራቸው እኮ ነው ያሉት። አቡበክር ስዲቅና ረሱል ሰለይሰለም ከስር አሉ። ሙሽሪኮቹ ደርሰውባቸዋል። ይሄኔ ተወኩል መታ

በሌላ ጊዜ ሰይፋቸውን ሰቅለው በተኙበት አንድ ሙሽሪክ መጣና ሰይፉን አንስቶ እዛው በተኙበት መን يمنعك مني ማን ነው ከኔ የሚከለክል ብራቸዋል። ሰይፉን ይዘው ነቢዩ ሰለላሁ ዐለይሂ ወሰለም እዛው ሆኖ አረባ ከዘንልኝ እንደው አንተ ካላዘንክልኝ ዋጋ የለኝም አሉ። እንዴ ላ ابدا والله መን የምነዐከ ሚኒ ሲላቸው አላሁ አክበር፣ ይሄ እጁ እዛው ተንቀጠቀጠና ሰይፉ ወደቀ። ተወኩል የመጨረሻ የተወኩል ጫፍ፣ ነቢዩ ሰለላሁ ዐለይሂ ወሰለም ህይወት ውስጥ እናያለን። ሂጅራ በሚወጡበት ጊዜ ቦታቸው ላይ ያስተኙት ማን ነው? አሊይ ብን አቢ ጣሊብ ረዲየሏሁ ዐንህ። ሰው ተኝቷል ብለው እነሱ እንግዲህ ከየጎሳው ከአረብ ጎሳዎች በሙሉ የተውጣጡ ማፊያዎች ማለት ነው። ሊገሉ ደሙን በአረብ ጎሳ ላይ በሙሉ እንበት ነውና፣ ማንንም ቁረይሾች ማንንም እንዳይጠይቁ በኔ ሀሽሞች ማንንም እንዳይጠይቁ እናደርጋለን ብለው ይህንን ሸይጣናዊ እቅድ አውጥተው ነቢዩ ስ ላ ሰለም ለመግደል በሚመጡበት ጊዜ ነቢዩ ስ ላ ሰለም ግን አስፈላጊውን ጥንቃቄ በሙሉ አድርገው ነበር። አልይን እቦታቸው አስተኝተው እሳቸው አልፈው ወጡ። ላ ቱድሪኩል አብሳር ወሁወ ዩድሪኩል አብሳር አላህ አዘ ወጀል እንዲህ ነው እንግዲህ ባህሪው። እሱን ይሄ አያ ለአላህ ነው። እሳቸው ምንድነው ያሉት? በተንዋፈር እንቅልፍ ጣላቸው። በሰዎቹ መካከል አልፈው ሄዱ። በኋላ ላይ ሲነቁ ሄደው ሲገልቶ አልይ ነው መጀመሪያ የረሱ የረሱል ሰለም እቅድ አሸነፈ ማለት ነው። ተወኩል አላላህ ነበራቸው አላህ አዘወጀል ወጀል ጣልቃ ገብቶ ደግሞ እነኝህ ሰዎች አስተኛቸው ግልጽ ነው። እሳቸው እንደ ሰበብ ማድረስ ያለባቸውን ያደርሳሉ አላህ ስብሓነሁ ወተዓላን ይመካሉ፣ መጨረሻ በድል ይጠናቀቃል ማለት ነው። ፈሊዛሊክ ሰበብን ማድረስ ከተወኩል ጋር የሚጋጭ ሳይሆን አብሮ የሚያያዝ ነገር ነው።